ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቤት ውስጥ መነጽር ምናምን ማለት አይቻልም። ምክንያቱም እንዳልኳችሁ አለርጂክ አለብኝ። አለርጂኩ ደግሞ ዓይኔን አንዳንዴ ደግሞ ከንፈሬን ምናምን ያሳብቅብኛል። እና አሁን ተረጋግጧል አለርጂኩ በምን እንደመጣና ግቢ ውስጥ የሆነ ተክል አለ። እና ያ ተክል ነው እሱን እያስቆረጥኩት ነው። እንግዲህ መልሶ እየበቀለ ነው ምንም አረግ ይቻላል ወይ ቤቱን ለቅ ይሆናል፣ እንጂ እሱ ተክል ነው እንደዚህም ያደርገኛሉ እና ለዛ ነው ቤት ውስጥ መነፅር ያደረግኩት። ይቅርታ ይደረግልኝ ነውር ከሆነ ማለት ነው። እና አንዳንዴ ነውር የሆነ ነገር የማናውቀው ነውር የሆነ ነገር ሊኖር ስለሚችል ያው በትህትና ይሄንን ልበላችሁ ብዬ ነው። ዛሬ ይዤላችሁ የመጣሁት ነገር ምንድን ነው ሁሌ አብሮን የሚኖር ሳናውቀው ሳናቀው አብሮን ይኖራል፣ ግን ሁሌ የሚጎዳን እኛን የሚጎዳ በመንፈሳዊው በምድራዊውም ነገር እየጎዳን ጤናችንን እራሱ እየጎዳ እየበላ ስለሚኖረው ነገር ነው ላስረዳችሁ የመጣሁት እና እኔም ተጎጂ ነበርኩ የዚህ ነገር እና አሁን ላይ ከተረዳሁት በኋላ ግን ይህን ነገር ለማስወገድ ጥረት እያደረኩ ነው። እግዚአብሔርም ይረዳኛል፣ እየጸለይኩ ነው። ምክንያቱም እግዚአብሔር በእንደዚህ አይነት ነገሮች ስለሚተባበር ማለት ነው። ይሄ ምንድን ነው? ቂም ቂም። ስንቶቻችንን ስለ ቂም አስበንም እና ቀውስ ቂም ምን ያህል ጎጂ እንደሆነ ቂም ምን ያህል ጎጂ እንደሆነ ታውቃላችሁ? በሳይንስ ራሱ ለካንሰር ያጋልጣል ይባላል ታውቃላችሁ? ይህንም ለካንሰር ቂመኛ ሰዎች ለካንሰር ተጋላጭ ናቸው ተብሎ ይገመታል። ገባችሁ? በመንፈሳዊ ሕይወትማ ጭራሽ ጭራሽ ከእግዚአብሔር ጋር ያጣላናል። ጭራሽ በእውነት እንደውም ምንም የሚባል ተረት አለ መሰላችሁ? እኔ በአያትም በእናትም እጅ ነው ያደኩትና አቃለሁኝ ስለተረት ሳል ይዞ ስርቆት፣ ቂም ይዞ ጸሎት የሚባል ተረት አለ እና ቂምን አስወክዱ እግዚአብሔር ቀጥታ ጸሎታችሁ እንዲመለስ ከፈለጋችሁ ከእግዚአብሔር ጋር ጸሎት በሆዳችሁ ይዛችሁ ይቅርታ ቂም በሆዳችሁ ይዛችሁ ጸሎት መጸለይ የማይታሰብ ነው? ጭራሽ ኢየሱስ ክርስቶስ በምድር ላይ ሲያስተምር ምንድን ነው ያለው? አባታችን ሆይ በሰማይ የምትኖር እሱን ጸሎት ስጸልዩ ምንድን ነው የሚለው? እኛ የበደሉን ይቅር እንደምንል። አያችሁ? ይቅር ሳትሉ ይቅር መባል የለም። ይቅር ማለት አለባችሁ። የአበሻ ይቅርታ ምን አይነት መሰላችሁ? ይቅር ለእግዚአብሔር፣ ይቅር ብያዋለሁ እንባባልና ከዛ ያንን ሰው ስናይ ደም ግፊታችን ደም ብዛታችን ምናምናችን ይመጣና ትክ ትክ ትክ ትክ ይላል። በቃ ያንን አንረሳ። ዝም ብለን ላይ ለይምሰል፣ የላይ የላይ እርቅ ነው የምናደርገው። በዚህ በዚህ እኔ የሳውዝ አፍሪካ ሰዎችን በጣም አደንቃቸዋለሁ። ልትገሏቸው ደርሷችሁ ልትገሏቸው ደርሷችሁ፣ በጣም ሀይለኛ በደል ተበዳድላችሁ በይቅርታ በጣም ነው የሚያምኑት። ምንም እንዳልተፈጠረ ሁላ ነው የሚቆርጡት ምንም ያንን ነገር ድጋሚ አያነሱት። በቃ እንዳለ ነው ከሚሞሪያቸው ከጭንቅላታቸው ከምናቸው በቃ እንዳለ ነው ዲሊት የሚያደርጉት። ማሰብም አይፈልጉም አያስቡትም። እኛ እስጋ እኛ ጋር ስንመጣ ግን ምንድን ነው? የዛሬ ስንት አመት የተናገረኝን እኔማ እንትናን አክብሬ እኮ ነው ይቅር ያልኳት እንትናን አክብሬ እኮ ነው ይቅር ያልኩት እንጂ እምረሳላት መሰለው እምረሳላት መሰላት። እንዲህ ነው የምንባባለው እኛ በሾች በቂም አይሮን፣ ከእንጀራው ይሁን ከበርበሬው ይሁን ምንም የምናውቀው ነገር የለም፣ ግን በጣም ቂመኞች ነን በጣም እና ይሄን ነገር ማስወገድ መቻል አለብን። ለምን ለስጋችንም ለነፍሳችንም ከእግዚአብሔር አንድ ከእግዚአብሔር ጋር ያራርቀናል ትልቁና ዋነኛው ሁለት ጸሎታችን አይሰማም። ከእግዚአብሔር ጋር ከተጣላን ከእግዚአብሔር ጋር እግዚአብሔር እንግዲህ የበደሏችሁን ይቅር በሉ ካለና እኛ የበደልነውን ይቅር ሳንል መሠዊያን አስቀምጥና መጀመሪያ ወንድምህን ይቅር በል ነው የሚለው። ገባችሁ? ከዛ በኋላ ነው ወደ ጸሎት መምጣት ያለባችሁ። እንደሱ ነው የሚለው እግዚአብሔር ቃል። ገባችሁ? እኛ ግን ከነ ቁርሾችን ከነ ቂማችን ሄደን ጌታ ሆይ፣ ጌታ ሆይ፣ ጌታ ሆይ፣ ከዛ ደግሞ ጸሎታችን አልተመለሰም። ኡ እግዚአብሔር ጋር እሱ እኮ አልሰማ ብሎኝ እግዚአብሔርም እንደሰው ሆኖ እንዲህ ነው ያንዳንድ ሰው ጸሎት ኖ እስቲ በፊት እራሳችንን እንፈትሽ። ወደ ሌላው ከመጠቆማችን በፊት ራሳችንን እንፈትሽ። ምኑ ጋር ነው የተሳሳትኩት? ለምንድነው ጸሎት የማይሰማው? ለምንድነው ግፊት የያዘኝ? ለምንድነው ካንሰር የያዘኝ? ለምንድነው ጨጓራ የያዘኝ? በእውነት ከምሬ ነው ምላችሁ። እነዚህ እነዚህ ነገሮች ምንጫቸው ምንድነው? ቂም ነው ቂም። ስለዚህ ይሄንን ነገር አስወግዱ፣ አስወግዱ። በምድርም ስጋችሁም ይፈወሳል፣ መንፈሳችሁም ይፈወሳል። እና ጸሎታችሁ፣ ስኬታችሁ ወደ ስኬታችሁ ወደ ምናችሁ ትሄዳላችሁ። ገባችሁ አይደል? የሆነ ነገር ይዛችሁ የሀናን ጸሎት ሁሌ ምሳሌ የማደርገው ሀናን፣ አይ ታሪኩ ደስ ይለኛል። የሀና ጸሎት፣ የሀና ጸሎት እኮ የተመለሰው በምንድን ነው? በፊት ጣውንቷ ታናድዳት ነበር፣ ታስቀይማት ነበር በጣም እሷ እንትን ስለምትል በእሷ ቂም ይዛ በእሷ ተናዳ ልጅ እግዚአብሔርን ልጅ ተጠይቅ የነበረው ለምንድን ነው? ጣውንቷን ለማናደር ነው። ምንም ምንም አይደለም። የሷ ፐርፐስ አለመውለዷም የሚሰማት፣ ምክንያቱም ባሏ በጣም ቴኬር እያደረጋት ነው። ከወለደች ይበልጥ ቴኬር የሚያደርጋት እሷን ነው። ግን ምንም የጎደለባት ነገር ሳይኖር እሷ ምንድነው እልህ ነው የተያያዘችው ከጣውንቷ ጋር እና ኦኬ እንደው በቃ ይሄ ልጅ ይዘው የሚሄዱበት ቦታ የማመስገኛ ቦታ ምናምን? እሷም ልጅ ይዛ ምናምን በቃ እንዲህ አይነት ነገር እንዲህ አይነቱ እንትን ውስጥ ነበረች። ነገር ግን ጸሎቷ ሲቀየር ገባችሁ? የሆነ ከእልህና ከቂም ጣውንቷን ፎርጌት አድርጋ ወደ ራሷ ተመልሳ ጸሎቷ ሲቀየር ግን እግዚአብሔር ሰማት። አያችሁ፣ እንደገና ለምን ለምን ብላችሁ ስንት የሚያሳስብ ነገር እያለ እንዴ፣ እንዴት ነው ስለሌላ ሌላ ሰው አስባችሁ የምትጨናነቁት? እስኪ ንገሩኝ። ስንት የሚያሳስብ ነገር አለ በዚህ ምድር ላይ አለ እንዴ! ቤተሰብ አላችሁ። ስለ ራሳችሁ አስባችሁ፣ ስለ ልጆቻችሁ አስባችሁ፣ ስለ ባላችሁ አስባችሁ፣ ስለ ወንድም እህታችሁ አስባችሁ፣ ስለ እናት ስለ አባት አስባችሁ። እንደገና ለሌላ ሰው ለምን ብላችሁ ታስባላችሁ? ለምን ራሳችሁን ትጎዳላችሁ? እርሷቸው። ጀስት ፎርጌት ኢት በቃ እርስት እዛው ጋር ከድናችሁ እዛው ጋር ብሰልስልስል ያ ሰው እኮ ይሄኔ ይረስቶታል። ያ ሰው ረስቶት ይሄኔ ምንም ትዝ አትሉትም እናንተ ግን ያንን ነገር ሆዳችሁ ውስጥ አስቀምጣችሁ የጨጓራ መዓት፣ የደም ግፊት መዓት፣ የካንሰር መዓት፣ ይሄን ሁላ ነገር አትሸምቱ። ለእግዚአብሔር ለእግዚአብሔር መንፈስ ቦታ ስጡት። ገባችሁ? ይሄ ነገር ሲወጣ እንዴት ነው ጨለማ ጭልም ያለ ቦታ ልክ ከውጭ በማታ እንበል ከማታ ስትመጡ በጊዜ ወታችሁ መሽቶ ወደ ቤታችሁ ስትገቡ ድፍን ነው የሚለው አይደል? ቤታችሁ ልክ ስታበሩት ግን ምንድን ነው የሚሆነው? ለብርሃን ቦታውን ለቆ ነው የሚወጣው ጨለማ አደለ። እንጂ ግማሽ ቦታ ጨለማ ግማሽ ቦታ ብርሃን አይሆንም። ልክ መብራታችሁን ስታበሩት ብርሃን ይገባል፣ ጨለማ ይወጣል። ልክ እንደዛው ቂሙን፣ ያንን ጨለማ ፓርት ስታስወጡት የእግዚአብሔር መንፈስ ውስጣችሁ ይገባል። ከዛ የእግዚአብሔር መንፈስ ደግሞ ካለ ምንድን ነው? ሰላማችሁ አለ፣ ጤና አለ፣ ስኬታችሁ አለ። ገባችሁ? የምትጠይቁት የምትጸልዩት ጸሎት በሙሉ ይሰማል። ለምን እዚህ ጋር ሀፍ እዚህ ጋር ሀፍ? እግዚአብሔር እንደዛ አይ መቸመቸም። ገባችሁ? አይ መቸመቸም። ክሊር አድርጋችሁ ነው። ኢቨን ካቃታችሁ እንኳን እሱን አቅቶኛል፣ ጌታ ሆይ እርዳኝ በሉት እንጂ ዝም ብላችሁ አያሰስገሰብስ ውስጥ የእግዚአብሔር መንፈስ አይገባም። ግን ካቃታችሁ ይጠየቃል እግዚአብሔር ይጠየቃል ገባችሁ አቅቶኛል እገሌ ይቅር ማለት አቅቶኛል እርዳኝ እናንተ ፍቃደኞች ከሆናችሁ ነው ግን ገባችሁ ይቅር ለማለት ፈቃደኞች ከሆናችሁ ነው ግን ይሄን ጸሎት የምትጸልዩት አለበለዚያ ግን ቁጭ አርጋችሁ እሱንማ መቃብሬ ላይ እንዳይቆሙላ የሚል መቃብር ላይ ቆመ አልቆመ የታየዋለ ምንም እኳ አታየው የእሱን ነገር የእሷን ነገር እንደዚህ እንደዚህ በስቅስቅ ነገር ይሄ ነገራችን ጥሩ አይደለም። እኛ አበሾች አበሾች ላይ ነው ይሄ ነገር በብዛት። እኔ እንጃ ኔት ሳውዝ አፍሪካዎቹን አውቃቸዋለሁ። በጣም ይዋዎች ናቸው፣ በጣም ይቅርባይ ናቸው። ገባችሁ? ስለዚህ ለስኬታችሁም፣ ለመንፈሳችሁም፣ ለስጋችሁም ኤቭሪቲንግ ሶሊሽን ያለው የቱ ጋር መፍትሄ ያለው ቂም በቃል ገባችሁ እሱን ነገር ትውት ታድርጋችሁ። እናንተስ ምን በወጣችሁ ከፋሚሊ የተረፈ የምን የተረፈ ሁሉ በቃ ይሄ ሁሉ ነገር እያለ ስለሌላ ሰው ስለማይመለከታቸው ሰው ያንን ነገር ይዛችሁ የምትሰከሰኩበት ምንም ምክንያት ስለሌለ መንፈሳችሁንም ስጋችሁንም ሁሉ ነገራችሁን ቂምን በማስወገድ አንጹት ብዬ ይላለሁ። አመሰግናለሁ። ተባረኩ።